በከተሞች የሚገነቡ መሰረተ ልማቶች ለረጅም ጊዜ አገልግሎት እንዲሰጡ ሕብረተሰቡ ጥራታቸውን መከታተልና መጠበቅ እንደሚገባው የምስራቅ ጎጃም ዞን ከተማና መሰረተ ልማት መምሪያ ያሳሰበ። በበጀት ዓመቱ በዞኑ በሚገኙ የተለያዩ ከተሞች በማህበረሰቡ ተሳትፎ ከ195 ሚሊዮን ብር በላይ ወጪ የተደረገባቸው የተለያዩ መሰረተ ልማቶች እየተሰሩ ነው ተብሏል። የኔነህ አለሙ ተጨማሪ አለው። የምስራቅ ጎጃም ዞን ከተማና መሰረተ ልማት መምሪያ በአስራ ስምንት ከተሞች ህብረተሰቡን ተጠቃሚ የሚያደርጉ ፕሮጀክቶችን እየገነባ ይገኛል። ከተሞቹ ለዜጎች ምቹ፣ ውብና ጽዱ እንዲሆኑም መሰረተ ልማቶች መገንባትና ዘላቂነታቸውን ማስጠበቅ ይገባል ሲሉ የዞኑ ከተማና መሰረተ ልማት መምሪያ ኃላፊ ገዳሙ መኮንን አስገንዝበዋል። ከተሞቹ ለነዋሪዎች ምቹና ተስማሚ እንዲሆኑ ካስፈለገ አሁን የጀመረውን ድጋፍ አጠናክሮ መቀጠል ይኖርበታል። በአንድ መንገድ ይሄ ነው መሰራት ያለበት። እነዚህ የልማት ስራዎች ለረጅም ጊዜ እንዲያገለግሉ በአግባቡ መጠቀም አለበት። የተሰሩ ስራዎችን መጠበቅ ይኖርበታል ማለት ነው። በበጀት አመቱ ከማህበረሰብ ተሳትፎ ከ195 ሚሊዮን ብር በላይ ወጪ የከተሞች ልማት ተግባራዊ እየተደረገ ስለመሆኑም ኃላፊው ተናግረዋል። 18 ፕሮጀክቶችን ለመስራት እቅድ ተይዟል። ከዚህ መካከል አብዛኞቹ ፕሮጀክቶች ተጀምረዋል። የተወሰኑ ፕሮጀክቶች ደግሞ በቅድመ ዝግጅት ላይ ያሉ አሉ። በዚህ በጀት ዓመት በማህበረሰቡ ተሳትፎ ብቻ ሕብረተሰቡ የሚፈልጋቸው ፕሮጀክቶችን ለመስራት እቅድ ይዘን እየሰራን ያለ ነው። አሁን የተጀመረው የኮሪደር ልማት በእኛ ዞንም ለመጀመር በተወሰነ መንገድ ጅምር እንቅስቃሴ አለ። ይህን ለማጠናከር በየከተሞች ድጋፍና ክትል እየተደረገ ነው ያለ ማለት ነው። የሚገነቡ የመሰረተ ልማት ስራዎችም የጠጠር መንገድ፣ የጌጠኛ መንገድ፣ የውሃ ማፈሰሻ ቦይ፣ የመንደር ማስፋፊያ፣ መብራት ዝርጋታ ና የስራ እድል መፍጠሪያ ሸዶችን እንዲሁም የአስተዳደር ቢሮዎችን እንደሚያካትት ኃላፊው ገልጸዋል። ግንባታዎቹ በመንግስት በጀት፣ በረጅት ድርጅቶች ና በማህበረሰብ ተሳትፎ የሚገነቡ ናቸው። አሁን ባለው ነባራዊ ሁኔታ ደግሞ በአንድ ከተማ አንድ ፕሮጀክት በማህበረሰብ ተሳትፎ ብቻ የሚሰራ አዲስ ኢኒሼቲቭ ቅድ ወርዶ እየተሰራ ነው ያለ በመንግስት በጀትም የሚሰሩ እና በረጅ ድርጅቶችም የሚሰሩ መሰረተ ልማት ስራዎች አሉ። 46 ፐርሰንት የሚሆኑትን ማጠናቀቅ ችለናል። በቀሪ ጊዜያት የተጀመሩ ፕሮጀክቶች በፍጥነትና በተያዘላቸው የጊዜ ገደብ እንዲጠናቀቁ ትኩረት ሰጠን እየሰራ ነው የምንገኘው። ሕብረተሰቡ የሚገነቡ ተቋማትን በጥራት እንዲገነቡ መከታተልና ከተረከበም በኋላ ለረጅም ጊዜ አገልግሎት እንዲሰጡ እንክብካቤ ማድረግ እንዳለበት ተመላክቷል።